ውድ ተማሪዎች ስሪዲ ወይም ጥጥር ምስሎች የምንላቸውን ስናይ እንደሚከተለው ይሆናል። ይህ ስፌር የምንለው የኳስ አይነት ነው። ሄምስፌር ግማሹ ሲሆን ነው። እዚህ ላይ ብዙም ለእናንተ መጀመሪያ እንትኖቹን፣ ሲሊንደር፣ ኮን፣ ፕሪዝም አይነቶች ናቸው። እነዚህ ደግሞ ምንድን ነው? ባህሪያቸው እዘረዝራሉ እሺ ውድ የስድስተኛ ክፍል ተማሪዎች እያንዳንዳቸውን ስለ ትንታኔያቸው ልመለስበት እንግዲህ እሺ የመጀመሪያው ፕሪዝም ፕሪዝም የምንለው እንደምትመለከቱት ሁለት መቀመጫዎች በዋናነት ማለት ነው ይህ ከላይ እና ከታች ወይንም ደግሞ እነዚህን ካሰብን ደግሞ በዚህና በዚህ ማቆምም እንችላለን ማለት ነው። ኤኒዌይስ ሁለት መቀመጫዎች ከላይ እና ከታች አሉት ማለት ነው። ይህ ፕሪዝም እንደምትመለከቱት ገነጣጥለን ስናያቸው እንደምትመለከቱት ስንት ገጾች አሉት እና ስንት መገጣጠሚያዎች አሉት የሚለውን ነው። አሁን ደግሞ እዚህ ጋ እያሳየን ያለው እነዚህ መገጣጠሚያዎቹ ጠርዞቹ ማለት ነው። ያውና እቺ ደግሞ ዶት ነጥብ ነጥብ ደግሞ የጠርዞቹ መገናኛ የጠርዞቹ መገናኛ ወይም መለያያም ይለዋል። ስንት እንዳሉት እያሳየን ነው። ይህ በተመሳሳይ ነው ያው ሁሉም ፌሶቹ ሁሉም ገጾቹ እኩል ሲሆኑ እያሳየን ነው እንጂ ሌላ አዲስ ነገር የለውም። ከላይም መሰረት አለው ከታችም መሰረት፣ ሁለት መሰረት አለው። ተመሳሳይ ናቸው ማለት ነው። ስንት ገጽ እንዳለው ለምሳሌ እዚህ ጋ ስድስት ፌስ አለው ሲለን፣ ከላይ አንድ፣ ከታች አንድ፣ ሁለት፣ ዙሪያውን ደግሞ አራት፣ ስድስት። እዚህ ጋር የምትመለከቱት ትሪያንጉላር ፕሪዝም ማለት ምን ማለት ነው? ትሪያንጉላር ጎነ ሶስት ፍሪዝም ማለት መሰረቱ መሰረቶቹ ጎነ ሶስት ሲሆኑ ለምሳችን መሰረት አድርገን ከወሰናት ወይንም ደግሞ ገጾቹንም ልንሆን ይችላል እንደ ዋናነት፣ ግን ይች አንድ መሰረት፣ ይች አንድ መሰረት፣ በዚህ በኩል ቢቆሙ አሁን አግድም የተቀመጠው ለእናንተ እንዲታያችሁ ነው እና ትሪያንጉላር ፍሪዝም ኤኒዌይስ፣ ፍሪዝም ዋና ስያሜው ሁለት መቀመጫዎች ያሉት። እዚህ ጋር ደግሞ ተመልከቱ። አያችሁት? አለ ይህን ምስል ፒራሚድ፣ ፒራሚድን ተመለከታችሁ። እስካሁን ድረስ ሁለት ጠጣር ምስሎች ሁለት መቀመጫዎች ያሉት እያልን ነበረ። አሁን ደግሞ እንደምትመለከቱት አንድ ከዚህ ብቻ ነው። ከላይ ምን ነው የምትመለከቱት? መገናኛዎች ብቻ ናቸው ያሉት። ይኸው እንዲህ አይነት ምስሎች ፒራሚድ ይባላሉ። እንዳጠቃላይ ፒራሚድ ትሪያንጉላር የሚለው እሱን ተውት፣ ፒራሚድ የሚለውን ብቻ የያዙ ፒራሚድ በሌላ መልኩ ሲገለጽ ነው። እነዚህ ገጾቹ ናቸው፣ መሰረቱ፣ መገናኛዎቹ። በመቀጠል የምንመለከተው ደግሞ ሲሊንደር። ስሊንደር ከፕሪዝም ጋር የሚያመሳስለው ነገር ሁለት ጣሳን አስቡት። አያችሁ፣ ከታችና ከላይ መቀመጫዎቹ ምንድን ናቸው? ክብ ናቸው። እና ከፕሪዝም የሚለየው መቀመጫዎቹ የነዚህ ክብ መሆኑ የዛ ደግሞ ማዕዘናዊ መሆኑ ሲሆን አንድ የሚያደርጋቸው ደግሞ ሁለት መቀመጫዎች መኖሩ ናቸው። ቤዝ እዚህ ጋር ስንመጣ ደግሞ ኮን የምንለው እናገኛለን። ኮን ኮንን ደግሞ ወስደን ከምን ጋር እናመሳስለዋለን? ከፒራሚድ ጋር፣ ፒራሚድ ጋር እንዴት እናመሳስለዋለን? ስትሉኝ አንድ መሰረት ብቻ ሲኖረው፣ ሌላው ደግሞ ያው እዚህ ጋር መገናኛ በመኖሩ ከፒራሚድ ጋር እናመሳስለዋለን ማለት ነው። ከሲሊንደር ጋር ደግሞ የሚያመሳስለው መሰረቱ ወይም መቀመጫው ክብ መሆኑ ነው። እዚህ ጋር እንደምትመለከቱት ሁለት ፍላት ፌሶች አሉት፣ ይለዳል እነዚህን ነው። አንድ ደግሞ ከርቭድ ሰርን። ሲሊንደር እንዲህ ብንቀደው ይዘረጋል ወደ ላይ ማለት ነውና፣ ከርቭድ ማለት ክብ የሆነ ወይም የታጠፈ እንደነ ፕሪዝም፣ ፒራሚድ የመሳሰሉት ምን የለውም ማዕዘን ማዕዘን የሆነ ነገር አይደለም። ገጹ ማለት ነው ገጽታው። ኮንን ስትመለከቱ ምናለው አንድ ፍላት ፌስ ነው ያለው ይለናል። አንድ ፌስ ነው እጅ ከርብድ ሰርቪስ የስ ይሄ ጥፍ ያለ ነው። አንድ ምናለው ቨርቲስ መገናኛ አለው። እዚህ ጋር ደግሞ ስፌር የሚባለው ኳስን ኳስ የመሰለ ነገር እስካሁን ካየናቸው በሙሉ በጣም የተለየ ነው። እንግዲህ እንደምታዩት መሰረት ወይም መቀመጫ የሚባል የለውም። በዚህ ብትሄዱ፣ በዚህ ብትሄዱ፣ በዚህ ብትሄድ ተመሳሳይ የሆነና ኳስን ኢማጅን ታደርጓታላችሁ መቼም። ወደ ተማሪዎች እንግዲህ በበለጠ ውይይት ቪዲዮዎች ላይ ቀደም ካሉ መወያዎች ላይ አሉ። እነዚህን በደንብ አእምሯችሁ ላይ እንዲቀመጡ ለማሳያ የተሰሩ ናቸው። መምህር መሐመር ነኝ። አመሰግናለሁ። ቻው።